ማሄና ሶሲ ተገናኝተዋል። ያው ከባድ ጸብ ተፈጥሮ ነበረ። ሀይሚና ብሩኬ ማሁን ላይ ወሬያቸው ስቶሪ ላይ ሆኗል ማለት ነው። በቅን እየተመላለሱ ነው። ሰላም ቤተሰብ እንዲህ ናችሁ? ደህና ናችሁ ውዶች? ይህ ሰላማችሁ ይብዛልኝ። ውድ ቤተሰብ ይ ውድ የጨረቃ ፋሚሊዎች በጣም መልካም የሆናችሁ ሰዎች ያላችሁ ኮሜንታችሁ እጅግ በጣም ነው ደስ የሚለው የምሬን ነው ማለት የምጽፉት ኮሜንት ለሀይንና ለብሩኪ ያማከለ አንድ አይነት ዝንፍ እንኳን የማይል ማለት ነው ሁለቱንም እያጣቀሳችሁ የምትናገሩት ነገር። ያው ግማሾቻችሁም ሴራ ነው ትላላችሁ። ብቻ ደስ ደስ የሚል ኮሜንት ስለምትኮምቱ እጅግ በጣም አመሰግናለሁ። እውነት አንዳንዴ ከቤታችሁ አሁን ያው አለ መጥፎ የሚኮምት አለ ግን ቁም ቆንጆ ቆንጆ ኮሜንት ይኮመጣል። መርጦ መርጠው ያንን ቢያነቡ ምን አለ። አይናቸው ከክፉ ይልቅ ያንን ጥሩን አይቶ ምን አለበት ወደ ራሳቸው ቢመለሱ ብዬ አስባለሁ። ሀይሚና ብሩኬ እና አሁን ላይ ውድ ቤተሰብ ሀይሚና ብሩኬ ማለት ከሳት ላይ የተጣደ ድስት ታውቃላችሁ፣ እንደዚህ እንደሚያቃጥለው በቃ እንደዛ ናቸው። ሁለቱም ሊግባቡ አልቻሉም፣ እና አሁን እያወሩ ያሉት ሁለቱም እየተመላለሱ ያሉት በቀኔ ነው ታውቃላችሁ? እሷም ትለጥፋለች፣ ብሩኬም ይለጥፋል። እንደው ከዚህ በፊት ሀይሚ ነች ብዙ ጊዜ የምትለጥፍ የነበረው እሱም በዙሪያዋ ላሉ ሰዎች እንጂ ለብሩኬ አይደለም። አሁን ግን በግልጽ ሁለታቸውም እየተነጋገሩ ይመስለኛል። እና ሀይሚና ብሩኬ ይሄ ቅኔ ብታቆሙት መልካም ነው። እንዴ እናንተ ለምንድን ነው የማይገባችሁ? ግን አሁን እኮ እንደዚህ ሲነጋገሩ ማለት ነው እነዛ የተጎጣጠሩ ሰዎች ምን እንደሚያስቡ ታውቃላችሁ? ቁጭ ብለው የታባታቸው እያሉ በእነሱ ቅኔ ይስቃሉ፣ ሙድ ይዞባቸዋል። እንጃ ሀይሚና ብርኬ ሆን ብላችሁ ነው፣ ላለመረዳት ፈልጋችሁ ነው? ይሄ ሁሉ ህዝብ እንዴ አንድ ሰው ለሰው እኮ ሊሳሳት ይችላል። ይሄ ሁሉ ህዝብ በቃ ትኩረቱን ከእነዚህ ሰዎች ላይ ካደረገ እናንተ የማትነቁበት ምክንያት ምንድን ነው እንዴ? ተው ስትባሉ እየሄዳችሁ ታገኛላችሁ፣ በየፊ ናችሁ። ስለዚህ ወደ ራሳችሁ ተመለሱ። ተው፣ በማይሆኑ ሰዎች ህይወታችሁን አትበጥብጡ። በዛ ላይ ደግሞ በእናንተ ምክንያት በጣም የሚጨነቀውን ህዝብም ተመልከቱት። እንግዲህ ሁሉ ጓደኞቻቸው የወጡ ቪዲዮ እየሰሩ ነው ማለት። በእርግጥ ብዙ ጓደኛ ያለው ብሩኬ ነገር ግን ምንም ነገር ይባል ምንም ፍፄ ሲናገር ብቻ ነው እኔ ደስ የሚለኝ ነገሮችን ይፈታል ብዬ ማምንበትም። ትናንትና ግን ፍፄ ብቻውን መጥቶ ቪዲዮ ስሰራ በቃ ነገሮች ከአቅሙ በላይ እንደሆኑ ተረዳው ማለት ነው። ፍፄ ራሱ ከብዶታል። ቤተሰብ ሁለቱን ማገናኘት በጣም ከብዶታል እንጂ እስከዛሬ ድረስ ነገሮች ከፍፄ አያልፉም ነበረ ከባድ የተባለ ነገር በሙሉ ወደ ሰላም አምጥቶ አይተነዋልና። ግን ትናንትና እነሱንም እየተቆጣ ነበረ። ያው ከምንም በላይ እንዲለያዩ የማይፈልገው ከጓደኞቻቸው ውስጥ ፍፄ ነው። በእርግጥ ሌሎችም መለየታቸውን ይፈልጋሉ ሳይሆን የፍፄ ደግሞ ይለያል። ለነሱ ያለው ቦታ፣ ለነሱ ያለው ክብር፣ ፍቅሩ፣ መውደዱ እና ትናንትና በቃ እንዳስቸገሩት ነው የተረዳሁትና ስለዚህ ከነዚህ ሰዎች መካከል በቃ ትላልቅ ሰው መግባት አለበት ጋሽዬስ ቢሆን እንዴ፣ እውነት ጋሽዬም ቢሆን ማለት ነው መግባት አለበት ብዬ አስባለሁ። በእርግጥ እንዴት ነው መሰላቸው፣ አሁን ቤተሰብ የተቸገሩት። ተውት ይሄ ተመልካቹ የሚደውልላቸው የሚጽፍላቸው ምናምን ተውት፣ ግን ቤተሰቦቻቸው ራሱ በጣም ተቸገሩ። ስልክ አያነሱላቸውም። የፈለገ ነገር ሲቀጠቅጡ ቢውሉ እናት አባት ቢደውልላቸውም እኮ ራሱ አያነሱ የመሬን ነው። በጣም ከባድ ነው። እኔ ስልክ የማታነሱበት እንደው ሌላውን ተውት እና ለወንድሞቻችሁ ቢያንስ ስልክ አውሩ እስኪ እንዴ! ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። እናንተ መላው ከጠፋባችሁ እኮ ያ የምታወሩት ሰው መላ ሊያመጣ ይችላል። ስለዚህ በር አትዝጉ። በፈጠራችሁ ሀይሚና ብሩኬ፣ እናንተን ወደ ሰላም ለሚያመጣ ሰው የሆነ በር ክፈቱ። በቃ ስልክ አትዝጉ። እነመለኛውና ሀፍትሽን በ